መኝታ ቤታችን በሕይወታችን ውስጥ እጅግ በጣም ውድ የሆነ ጊዜያችንን የምናሳልፍበት የእንቅልፋችን፣ የእረፍታችን ኃይል የምንሞላበት አብዛኛው ሕይወታችን ክፍል የምናሳልፈት የተቀደሰ ቦታ ነው ይባላል። ስለ መኝታ ቤት አብዛኛው ሰው የማያውቀው ነገር መኝታ ቤት በኑሯችን፣ በገንዘባችን፣ በጤናችን፣ በሰላማችን፣ በእድላችን ላይ ትልቅ ተጽዕኖ የሚያመጣ ብቻ ሳይሆን በእለት ተዕለት በምናደርገው ማኅበራዊ መስተጋብር ላይ ጭምር ትልቅ ተጽዕኖ የሚያመጣ መሆኑን ነው። በሕይወት ለሚያጋጥምህ የገንዘብ የስኬት ማጣት ወይም በተቃራኒው ላገኘው መልካም ነገሮች መኝታ ቤትህ የሚኖረው ኢነርጂ የራሱን ሚና ይጫወታል። አንዳንድ ያስተውለ ከሆነ ምክንያቱን ሳታውቀው አንዳንድ ቦታዎች መልካም ነገር እንዲሰማ የሚያደርጉ፣ አንዳንድ ቦታዎች ደግሞ የሚያስጨንቁ ይሆኑብሃል። የዚህ ምክንያቱ አካባቢው ወይም ቦታው ካለው ኢነርጂ የመነጨ ነው። ለመሆኑ መኝታ ቤትህ ውስጥ የሚገኙ ምንም ጉዳት የላቸውም የምትላቸው የተለመዱና ቀላል አይነት እቃዎች ወደ ሕይወትህ የሚመጡ ጥሩ ነገሮች፣ መልካም መንፈስና ኢነርጂን የሚገድቡ መሆኑን ታውቃለህ። እውነታው ማረፊያ የምትለው መኝታ ቤት የምታስቀምጣቸው እቃዎች ቤትህ ሊገባ የነበረን በረከትን፣ ጸጋን፣ ጤናን የሚገድቡ ናቸው። በዚህ ቪዲዮ በሕይወትህ ጸጋና በረከትና ሰላም እንዲመጣ ድህነት እንዲርቅህ ለማድረግ፣ ለጤንነትህ የሚጠቅሙ ዘጠኝ መኝታ ቤት ውስጥ በፍጥነት ማስወገድና ማድረግ የሌለብህ ነገሮችን አቀርባለሁ። ተከታተሉ። በሥራ ይሁን በግል ሕይወት ላይ ትልቅ ለውጥ እንዲመጣ ከፈለግ የመኝታ ቤት ኢነርጂና ድባብ የጸዳና የተመቸ ማድረግ ወሳኝ ነው። መኝታ ቤት ውስጥ የተወሰነች ለውጥ በማድረግ በሕይወት ላይ ትልቅ ለውጥ እንዲመጣ ማድረግ ትችላለህ። ምንም አያመጡም ብለህ የናቅካቸው ቀላል ነገሮች ምን ያህል እንደሚጎዱና ዕድልን እንደሚዘጉ በዚህ ቪዲዮ የምታውቅበት ይሆናል። በዙሪያችን ያሉ አንዳንድ ዕቃዎች የራሳቸው ኤነርጂና ቫይብሬሽን ያላቸው የነገሮች ኤነርጂና ቫይብሬሽን መገደብ ደግሞ በሕይወታቸው የሚዘዋወረውን ኃይል መገደብን ያመጣል። በተመሳሳይ አንዳንድ ዕቃዎች መናፍስት የመሳብና የመናፍስት መተላለፊያ የሚሆኑ አሉ። ይህ የኤነርጂ መገደብ ደግሞ ኃይልን የምንሞላበት የተቀደሰ ያልነውን መኝታ ቤታችን ሲሆን ጉዳቱ የከፋ ይሆናል። አላስፈላጊና ስርዓትና ቅርጽ ያልያዙ እቃዎችና የምናደርጋቸው ነገሮች ኤነርጂ እንዲገደብና ተፈጥሯዊ የሆነ የኃይል የጸጋ የብልጽግና ኃይል እንዳይዘዋወር ያደርገዋል። እንዲሁም መናፍስት እነዚህን እቃዎች ተጠቅመው እንዲገቡ ምክንያት ይሆናል። መኝታ ቤትን በደንብ ማደራጀትና አንዳንድ አላስፈላጊ የሆነው ኤነርጂን የሚገድቡና መናፍስት የሚስቡ እቃዎችና ነገሮች ማስወገድ አስፈላጊ የሚሆነውም ለዚህ ነው። በብዙ ባህሎችና መንፈሳዊ ልምምዶች እንደሚታመነው አንዳንድ እቃዎች ክፉ መንፈስና ኤነርጂን የሚስቡ እንደሆነ ይታወቃል። እነዚህ እቃዎች ሲታዩ የተለመዱና ምንም ጉዳት የሌላቸው ይምሰሉ እንጂ በመኝታ ቤቱ ብሎም በህይወት ላይ ባላሰብከው መንገድ የሚያመጡት ተጽዕኖ እጅግ ከባድ ነው። ይህም በገንዘብ ማጣት፣ በጤና፣ በግንኙነት፣ በእድል ላይ ሲገለጽ ታይዋለህ። ቀጥዬ እነዚህ እቃዎች እና ማድረግ የሌለብን ነገሮች ምን እንደሆኑ አቀርብላችኋለሁ። ተከታተሉኝ። አንደኛ መኝታ ቤት የማረፊያ ክፍል ብቻ ሳይሆን ለኔጌቲቭ ኢነርጂ ለክፉ መንፈስ የምትጋለጥበት ዋናው ቦታ ነው። ብዙ ሰዎች ካለማወቅ ቀላል ስህተቶችን በመስራት ለክፉ መንፈስ ይጋለጣሉ። ለልጆች መጫወቻ ወይም ለጌጥ ብለን ቤት ያስቀመጥናቸው አሻንጉሊቶች ሲታዩ ምንም ጉዳት የማያመጡ አይመስሉም። ነገር ግን እነዚህ እቃዎች መጥፎ ይሁን ጥሩ ኢነርጂን የመሳብ ኃይልና የመናፍስ መተላለፊያ እንደሆኑ ይታመናል። ማታ ተኝተ አጠገበ ወይም ፊት ለፊት ከተቀመጡ ለመናፍስ መተላለፊያ በመሆን ሊያገለግሉ ይችላሉ። ተኝተው መናፍስት በእነሱ ውስጥ ሆኖ ሊመለከቱ ይችላሉ። ብዙ ሰዎች በውድቅት ለሊት የሚቀሰቅሳቸው እንቅስቃሴና ድምፅ ከእነዚህ ነገሮች እንዳዩ አሻንጉሊቶቹ ሲንቀሳቀሱ ያዩ እንዳሉ ተናግረዋል። ከተቀመጡበት ሲወድቁ ወይም አስቀምጧቸው በነበረበት ሁኔታ እንደማያገኟቸውም ሪፖርት አድርጓል። በዚህ ጉዳይ ላይ በእውነተኛ ታሪክ ላይ ተመስርቶ የተሰራ ፊልም አናቤል የሚባል ስላለ ፊልሙን ብታዩ ትጋብዛለሁ። ለክፉም ለደጉም እነዚህን አሻንጉሊቶች ከመኝታ ቤት ማራቅ አስፈላጊ ነው። ሁለተኛ፣ መስታወትና ቴሌቪዥን ብዙዎች እንደሚያምኑበት መስታወትና የቴሌቪዥን ስክሪን ይህኛውን ዓለምና የማይታወቀውን መንፈሳዊውን ዓለም የሚያገናኝ ፖርታል ወይም መተላለፊያ መሳሪያ በመሆን የመናፍስ መጠቀሚያ እንደሚሆኑ ይናገራሉ። ጸጥና ጭልም ባለው ውድቅት ሌሊት መኝታ ቤት የተኝተ ያጠፋው የቴሌቪዥን ስክሪን ወይም መስታወት ላይ አንዳንድ ሰዎች ያዩትን ነገር ሲናገሩ መስታወትና የቴሌቪዥን ስክሪኑ ላይ ጥላ ነገር ሲንቀሳቀስ እንዳዩ ድምፅ ሲንሾካሾክ እንደሰሙ ተናግረዋል። ይበልጥ ደግሞ መስታወቱ በአልጋው ትይዩ ሆኖ አልጋውን የሚያሳይ ከሆነ አደገኛ ነው። ለመናፍስት ረብሻ፣ እንቅልፍ ማጣት፣ ጭንቀት ያጋልጣል። ሁልጊዜም ቢሆን ስትተኛ መስታወቱን መሸፈን ወይም ከመኝታ ቤት መውጣት አለብህ። ሶስተኛ ወንበር። መኝታ ቤት ባዶ ወንበር አስቀምጣ ትተኛ። ወንበሮች በተመሳሳይ ኢነርጂን የመያዝና የመሳብ ኃይል አላቸው። ስለሆነም ለሊተኝተ መናፍስት ወደ ወንበሩ ተስበው ሊያርፉበትና አንተን ለማየትና ለመጉዳት መንገድ ይሆናሉ። መንፈሳዊ አዋቂዎች ሲናገሩ ባዶ ወንበር አልጋህ አጠገብ ማስቀመጥ ማለት ለመናፍስቱ ዓለም እንዲመጡ ግብዣ ያደረክላቸው ማለት ነው። ብዙ ሰዎች ሌሊት ከነቁ የሚከብድ ስሜት የተሰማቸው፣ ወንበሩ ላይ የሆነ ሰው ተቀምጦ እያያቸው የሚመስላቸውና ጥላ የሚመስል ነገር ወንበሩ ላይ እንዳዩ መስክረዋል። በተለይ ወንበሩ ለብዙ ዓመታት የቆየ ከሆነ መናፍስትና ኔጌቲቭ ኢነርጂን የመሳብ አቅሙ ይጨምራል። መኝታ ቤት ባዶ ወንበራ ማስቀመጥ ልምዱ ካለ አሁኑ አስወግደው፣ ወይም ወንበሩ ላይ ቢያንስ በዛ ያሉ ልብሶችን አስቀምጥበት። አራተኛ የማንጠቀምባቸውና የማንጫማቸው ልብሶችና ጫማዎች። የማንጠቀምባቸው ለብዙ ዓመት የተቀመጡ ልብሶችና ጫማዎች የመኝታ ቦታችንን ከማስጨነቅ አልፈው ያለፈውን ጊዜ ኢነርጂ በመያዝ ጥሩ መንፈስ እንዳይዘዋወር በመገደብ አዲስ ነገር ወደ ህይወታችን እንዳይገባ እንቅፋት ይሆኑብናል። የማይለበሱና የቆዩ ልብሶችና ጫማዎችን ከመኝታ ቤት ማስወገድ የግድ ይላል። አምስተኛ የተሰበሩ የማይጠቅሙ የኤሌክትሮኒክስ መሳሪያዎች። ሌላው መኝታ ቤት መኖር የሌለባቸው ጸጋን፣ ብልጽግና የሚገድቡ ነገሮች አንዱ የተሰበሩ የማይጠቅሙ የኤሌክትሮኒክስ መሳሪያዎች ናቸው። እነዚህ እቃዎች የመኝታ ቤትን ድባብ ከመረበሽ አልፈው ብልጽግናና ሰላም ወደ ህይወት እንዳይመጣ የሚከለክሉ ነገሮች ናቸው። በተለይ የማይሰሩና የተበላሹ ከሆኑ ለህይወት ለውጥ አስፈላጊ የሆነውን ኢነርጂ የሚገድብ ኃይል አላቸው። ስንት መጣ ላይ ያለብህ ኢነርጂን የሚገድቡ የገንዘብ እድልን የሚገድቡ ጠረጴዛ ላይ ያሉ ኮሜዲና ውስጥ የተቀመጡ ግድግዳ ላይ የተሰቀሉ የማይሰሩ ኤሌክትሮኒክስ እቃዎች እንዳሉ አስተውል። እነዚህን እቃዎች ማስወገድ አዲስ ነገር አዲስ ነገር ወደ ህይወትን እንዲመጣ በር ይከፍታል። መኝታ ቤትም የእረፍት የመታደስ የመዳን ቦታ ይሆንልሃል። ይህም የገንዘብ እድሎችን የሚከፍት ይሆናል። ስድስተኛ ሰዓት ሰዓት ከጊዜ መቁጠሪያ ባሻገር ከመንፈሳዊ ዓለም ጋር ጥብቅ ቁርኝነት ያለው እንደሆነ ይታመናል። በተለይ ከሌሊቱ ዘጠኝ ሰዓት በኋላ ከመንፈሳዊ ዓለም ጋር የሚኖረው ግንኙነት የተለየ ይሆናል። ሰዓት መንፈሳዊ ዓለም ምልክትና ግንኙነት የሚደረግበት አንዱ መሳሪያ ነው። ብዙ ሰዎች ሌሊት ሲነቁ ሰዓታቸው ድንገት በራሱ ጊዜ ይቆምና በራሱ ጊዜ ደግሞ ሲጀምር ማስተዋላቸውን የሚቆጥረውም ድምፅ ባልተለመደ ሁኔታ ሲጨምር ማየታቸውን ይናገራሉ። በአንዳንድ ሀገሮች ባህሎች ሰዓት በድንገት ሲቆም የመልካም ነገር ምልክት አድርገው ይወስዱታል። መንፈስ ወደ ቤታቸው ገብቶ ግንኙነት እያደረገ ነው ብለውም ያምናሉ። በተለይ የድሮ ሰዓቶች ከዘር ከቤተሰብ የተላለፉ ከሆኑ ለመንፈስ ጥቃት ያጋልጣሉ። የመናፈስ ጥቃትን ለማስወገድ ሰዓቶችን ከመኝታ ቤት አስወግድ። ሰባተኛ፣ ያረጁና የማይጠቅሙ ዶክመንቶችና ወረቀቶች፣ የክፍያ ደረሰኞች። እነዚህ ነገሮች በአግባቡ ካልተቀመጡና ካላስወገድ ናቸው፣ ምንም ጥቅም የማይሰጡ ከሆነ ለገንዘብ ለጤና ለሰላም ትልቅ ጉዳት የሚያመጡ ይሆናሉ። የቆዩ ነገሮችን በያዙ ወረቀቶችና ዶክመንቶች መኝታ ቤትን ከሞላኸው የመኝታ ቤቱ ኢነርጂ ባለፉ ነገሮች ይሞላና ና አዲስ ነገር ወደ ህይወት እንዳይመጣ ይገድበዋል። መወገድ ያለባቸው ሰነዶች፣ ክፍያ ቢሎች፣ ዕዳህን የሚያስታወሱና ጭንቀትን የሚፈጥሩ ባለፈው ነገር ላይ እንድትቆዝ የሚያደርጉ ውስጥን የሚረብሹ መልካም ነገር አዲስ እድል እንዳይመጣ የሚገድቡ ስለሆኑ በፍጥነት መጣል ያለባቸውን መጣል መቀመጥ ያለባቸውን በስርዓት ማስቀመጥ ስትጀምር ተገድቦ የነበረው ኢነርጂ ስለሚዘዋወር መልካም ነገሮች ወደ ህይወትህ መምጣት ይጀምራሉ። ስምንተኛ የመኝታ ቤትህን መስኮትና በር በፍጹም ከፍተህ አትተኛ። ይሄ ከሌባም ለመከላከል ሲባል ይደረግ ይሆናል፣ ግን ሌላም ምክንያት አለው። ሲታሰብ ቀላል የሚመስል ነገር ግን ጥናት እንደተደረገው ሌሊት ሰዎች በሰላም ተኝቶ ሳሉ ሰዎችን መረበሽ የሚፈልጉ የተከፈተ መስኮትና በር በመፈለግ የሚዟዟሩ መናፍስቶች አሉ ይላሉ። መንፈስ መስኮት ተዘጋ አልተዘጋ ምን ይከለክለዋል ሊባል ይችላል። ግን እውነታው በዚህኛው ዓለም ያለ ኢነርጂ ለመንፈሳዊ ዓለም ነጸብራቅ ነው። የተከፈተ መስኮትና በር የኢነርጂ መዛባት እንዳለ ለመናፍስቱ የተጋለጠ መሆኑን የሚጠቁም ነው። ስለሆኑም ክፍት መስኮትና በር መናፍስት በቀላሉ ወደ መኝታ ቤት እንዲገቡ የሚያደርጋቸው ነው። በርና መስኮታቸውን ከፍተው ተኝተው የነበሩ ብዙ ሰዎች ሲመሰክሩ ቤታቸው ውስጥ የሚያንሾካሹክ አንዳች ነገር ቤት ውስጥ እንደ ገባ ኃይል የሚከብድ ስሜት እቃዎች ማንም ሳይነካቸው የመውደቅ የመንቀ ሁኔታ እንዳጋጠማቸው በር ላይ የሆነ ሰው ቆሞ የሚያያቸው አይነት ስሜት እንደተሰማቸው የሆነ ጥላ የሚመስል ነገርም እንዳዩ ተናግረዋል ዘጠነኛ ቤት እንግዳ ቢመጣ መኝታ ቤትን መዝጋት መርሳት የለብም ምክንያቱም የሌሎች ሰዎች ኢነርጂ የግሌ የተቀደሰ የምትለው ክፍል ውስጥ በመግባት ኢነርጂውን ስለሚረብሸው ነው። እንግዳ ያልከው ሰው መኝታ ቤት ቢገባ ያ ሰው ክፉ ሀሳብ፣ መጥፎ ኢነርጂ ካለው እላዩ ላይ ያለው ኔጌቲቭ ኢነርጂ መኝታ ቤትን በመተላለፍ ሰላምን፣ እንቅልፍን ሊያሳጣህ ይችላል። ልክ አልጋና ፍራሽ የሰውን ሀሳብ፣ ጭንቀት፣ ኢነርጂን እንደሚስቡ እንደሚታመንባቸው ብዙ ጊዜ ከቤታችን ውጭ ሆቴል ወይም ዘመድ ቤት ሄደን ስናድር መተኛት የምንቸገረውና ከተኛንም ቅዠት የሚያስቸገርን በዚህ ምክንያት እንደሆነም ይታወቃል። ይሄ ራሱ የነበረ ፍራሽና አልጋ ላይ ስንተኛ የእነዚያን ሰዎች ችግርና መከራ ሳናቆ ወደ እኛ ህይወት ይመጣል። በዚያው ልክ ወደ መኝታ ቤት እንዲገባ የጋበዝከውም ሰው ተመሳሳይ ውጤት የሚያመጣ ነው። ያ ሰው ለአንተ ጥሩ ስሜት የሌለው መናፍስት የሚጠቀሙበት ሰው ከሆነ ሰውየው ከሄደ በኋላ እንኳ መኝታ ቤት ለብዙ ጊዜ በመጥፎ ኢነርጂ ይበከላል። ማረፊያዬ፣ የተቀደሰ ቦታ ነው ያልከው የስቃይ ቦታ ይሆንብሃል። ስለሆነም ሌላ ጊዜ ወደ መኝታ ቤት የምታስገባውን ሰው ተጠንቀቅ ሰላሙኑ